ባለፉት ዘመናት የኖርንበትም ነገር እዚህ ላይ ተጽዕኖ አለ። እሱም ግን ለብዙ ነገሮች ማሳበቢያ የምናደርገው ነገር እኔ ብዙ አይዋጥልም። የባለፈው አንጎበር አይለቀንም ብሎ ቋንቋ የለም። አዲስ አስተለዚህ መሰለኝ ለዚህ መሰለኝ ስልጠና ሲሰጥ የነበረው በነገራችን ላይ ኤክስፒሪንስ እዚሁ ላይ ላንሳለ አቶ ሽመልስ አብዲሳን አስቦት አይደለም ይሄን የተናገረው ብለህ በሰጠው ቃለ ምልልስም ላይ የባለፈው ቃላት ንግግር ምናምን እዚህ ላይ ስንቅር ብሎ ይገባል የሚል ነገርም አንስተሃል። ኖ አመራርነት እኮ በፈለገው ስርዓት ላይ ይሁን መዝኖ፣ አጢኖ፣ አስቦ፣ አልሞ፣ አስልቶ በተለይ እንደዚህ በስጋትና በተስፋ መሃል በምትዋልል ሀገር ላይ የሚገኝ አመራር ምን መናገር እንዳለበት፣ እንደዚህ አይነት መድረኮች ላይ ሲናገር እኮ በቂ የሆነ ዝግጁነት ያስፈልገዋል። ስለዚህ ዝም ብሎ በነሲብ የሚመራ ስላልሆነ በዛ ደረጃ ማስተባቢያው ልክ ነው ብዬ አላስብም። እኔ ግን ልክ ነው ብዬ የምልበት ለመሰለ ባለፉት ምናምን ዓመታት ምን አይነት ስልጠና ነው ሲሰጥ? እስኪ ዶክመንቶች እንመልከት። እያንዳንዱን ነባር ስርዓት ወይም አዲስ ኩነቶች ሲሰየም የኖረው እንዴት ነው? እነዛ ስያሜዎች እነዛ ስያሜ ቃላት ተርሚኖሎጂዎች አሉ፣ አሁንም ሕያው ናቸው። አሁን እኮ አዲሱ ለውጥ ቁጭ ብሎ የራሱን መዝገበ ቃላት የራሱ ለምሳሌ ከደርግ በፊት ያለውን ስርዓት ምንን በለው ምን አንበለው ላይ የተነጋገሩ እንጂ ምንን በለው ላይ ገና ውይይት አልተደረገም። ያለፉትን 27 ዓመታት ሁ ምን አሁን ምንለው? አንዳንዱ የኢህአዲግ ዘመን ይለዋል፣ አንዳንዱ የህዋት ዘመን ይለዋል፣ አንዳንዱ 27 ዓመት ዘመን ይለዋል፣ አንዳንዱ ምናምን ዘመን። ምንድን ነው በትክክል የፖለቲካዊ ስያሜ ቃሉ ምንድን ነው? ይሄ ለውጥ ራሱ ምንድነው የምንለው አንዳንዱ ለውጥ ይለዋል አንዳንዱ እንትን ነው ይለዋል አንተ ምንድን ነው የምትለው አሁን ማን ነው አገር የሚመራው ላንተ እንግዲህ ትልቅ የእሳቸው አማካሪ ነህና ሊለይለት ይገባል ከምን አቅጣጫ ነው እያዋያቸው ያለው የሚለው ነገር አራቱ ብሔራዊ ድርጅቶች በጋራ በመሰረቱት ሀገር ላይ ነው እሳቸው ያሉት እሳቸው ያደግናቸው አሁን ባለው ሁኔታ አብዮታዊ ዲሞክራሲን ነው እያቀነቀኑ የሚገኙት። አንተ ምንን ነው እያማከርካቸው ያለው? ማን ነው እሳ ሀገር እየመራ ያለ ብለህ ነው አንተ እምታምነው? ከአብዮታዊ ዲሞክራሲ ወደ መደመር እየተሻጋገሩ ነው። ሽግግሩ ላይ ነው ያለ ነው። ድልድዩ ላይ ነው ያለ ነው። ድልድይ ማለት እዚህ ጋር አንድ መንገድ አለ፣ የሚያልቅ ወንዙ አለ ወይም ገደሉ አለ። እዚህ ጋር ደግሞ ሌላ መንገድ ይቀጥላል። በዚህ መሀል ነው አሁን ያለ። በዚህ መሀል ስትሆን ይሄም ይስብሃል፣ ይሄም ይስብሃል፣ ወደፊት የምትሄድበትም ይስብሃል አለዚህ የኋላውም ይስባለ ምን ሰውነህ ታትቦብህ በሀያ ሰላሳ ዓመት በዚሁ ስልጠና ሲሰጥህ በዚሁ ስትፎክር በዚሁ ስትዘምር በዚሁ ቲሸርት ስትለብስ በዚሁ ኮፍያ ስታደረግ ነው የኖርክበት። አንተ ታዲያ አይከብድህም? አሁን ለምሳሌ 27 ዓመት ሙሉ በዚህና በዚህ ሲያወዛውዘው የነበረን አካል አሁን ወደ መደመር ለማምጣት አይከብድህም ወይ? ኮፍያውና ግን ቲሸርቱም አሁንም ቀጥሏል እኮ በሱ ወጪ አናባክንም፣ በስብሰባ ጊዜ አናጠፋም እንደውም ሚኒስትሮች ቅዳሜ ነው የሚሰበሰቡት የሚለው ነገር ሁሉ፣ በተለይ አንተ ደግሞ እሳቸውን ለመደገፍ ለማገዝ ካነሳሱ ነገሮች መካከል በዋናነት የመጀመሪያ ቀን የነበራቸው ንግግር ነው። ያ ንግግር አሁን በእርግጥስ በተግባር ላይ ነው የሚለውም ነገር ብዙ ጥያቄ እያስነሳ ስለሆነ፣ በልኩ እየተተገበረ ነው። ወደምንፈልገው ደረጃ ደርሰናል አልደረስም። ወደምንፈልገው ደረጃ እየሄድን ነው። አዎ እየሄድን ነው። ሁለቱም ደረጃው ላይ መድረስ እና መጨርስ አንድ ጉዳይ ነው። አንተ እኮ ቤት የሚጀመረው መቼ ነው? ቁፋሮ ሲደረግ መጀመሪያ መጥቶ ቦታውን ተለክተህ ቁፋሮ ስትጀምር ቤቱ ተጀመረ። መጨረሻውን ጣ አስራ አምስተኛውን ፎቅ ማየት የለብህም። ቀለሙ ሲቀባ መጠበቅ የለብህም ወይም ውስጡ ሲያምር አይደለም ቤቱ ተሰር ያን ጊዜ ነው የተጀመረው። ዲዛይኑ አለ። ወደዛ ለመሄድ ስትሄድ ክስ ይመጣብሃል። ከጎን ጎረቤትህ አንድ ሜትር ገባህብኝ ይልሃል። ወይ አንተ ስትቆፍር ጤናማ ነው ያልከው ውሃ ታገኝበታለህ። ወይም ስትሄድ ወርቅ ልታገኝ ትችላለህ። ወይም ስትሄድ ያ ቦታ ዱሮ የአስከሬን መኖሪያ አድርጎ አጽም ታገኝ። ስለዚህ ወደ ማህበራዊ ጉዳይ ልትገባ ነው። ከማህበራዊ ጉዳይ ጋር ይቆማል። ብዙ ነገሮች ነው ምታ ልክ ተግባራዊ ቦታ ላይ ስትደርስ መቆፈር ስትጀምር የምታገኘውን ነገር ከመቆፈርህ በፊት መቶ በመቶ የፈለገው ባለሙያ ቢመረምረው መቶ በመቶ እርግጠኛ የምትሆነው ከቆፈርኩ በኋላ ነው። መሬት ውስጥ ያለውን እዛ ስትሄድ በተግባር የምታያቸው ነገሮች በተግባር ነው። አንተ ያን ሁሉ መንገጫገጫ ግን ምን እያደረክ ነው? ስትቆፍርም ቤት እየሰራ ነው። አፈር ስታወጣም ቤት እየሰራ ነው። ከጎረቤቶቹ ጋር ስትከራከርም ቤት እየሰራ ነው። መሀንዲሱ መጥቶ የለም አቆፋፈረው እንዲህ መሆን አለበትም ስትል ቤት እየሰራ ነው። ስለዚህ እኔ እየሰሩ ነው፣ እየሄዱ ነው ግን በሚፈልጉት ፍጥነት በሚገባው ፍጥነት ለመሄድ ብዙ እኔ እየሰሩ ነው ለማለት፣ ለምሳሌ መደመርን በምሳሌነት እንውሰድ። መደመር እንደዚህ እንደሚወራው ቀላል ነው ወይ? ለምሳሌ የክቡር ጠቅላይ ሚኒስትር ስራ ሊገለጽ ከሚገባባቸው መሰረታዊ ጉዳዮች መካከል ሕዝቡ ጋር ሳይሆን ኢህአዴግ ናቸውና መደመርን መጀመሪያ በኢህአዴግ ደረጃ ማስረጽ መቻላቸው አንዱ እየሰሩ ነው ለሚለው ነገር መገለጫቸው ሊሆን ይገባል ብዬ አስባለሁ። ኢህአዴግ ቤት መደመር አሁን ችግር አይደለም ወይ? ምናልባት በትናንትናው ዕለትም ህወሓት ያወጣውን መግለጫ ሰምተው ከሆነ እውነት እውነት በማለት በብሔራዊ ድርጅቶቹ መካከል ምናልባትም ከለውጡ አስቀድሞ ከነበረው ግንኙነትም በከፋ ሁኔታ አሁን አብረው ሊቀመጡ የማይችሉበት እድል እየተፈጠረ እና ሰዎች ስጋት ውስጥ ስለ መደመር አይደለም ዛሬ ላይ እያሰቡ ያሉት ስለ ጦርነትና ስለ ስጋት ነው እኮ አሁን ባለው ተጨባጭ እንዴት አገኘው ቀዳሚ መደመር ሊመረቅ ማክሰኞ ህወሓት ያወጣው መግለጫ። አንድ ነገር ልንገር፣ አንተ አሁን ጤነኛ ነኝ ብለህ ሁሉም እጄም ልቤም ምንም ሰላም ነው ብለህ የኖርክ ነው። አንድ ቀን ጠቅላላ ምርመራ አደርጋለሁ ብለህ ሆስፒታል ሄድክ። ኮለስትሮልህ እንደዚህ ሆነዋል፣ ልቤህ እንደዚህ ሆኗል፣ ጨጓራህ እንደዚህ ሆኗል፣ ደምህ እንደዚህ እየሆነ ነው፣ ስኳርህ እንደዚህ ሆነ፣ ተጠንቀቅ፣ ግርህ ላይ እንደዚህ አይነት አለ፣ እጆች ላይ እንደዚህ ነገር አለ ተባልክ። ለአንተ ጥሩ፣ ይሄን ምርመራ ከማድረግህ በፊት በቃ ሰላም ነኝ ጤነኛ ነኝ ይመስገነው እያልክ የኖርክበት ነው። ያ ቀን ምርመራው ነው። ይሄ እንግዲህ እንደ አመለካከትህ የሚሆን ለኔ፣ ያ ምርመራው ቀን ማንነት ማንነትክን ማወቅህ ጥሩ ነው። በቃ ለየልህ ማለት ነው። አሁን ያን ጊዜ መቶ ያለብህን ምግብ ልተው ነው፣ መቶ ያለብህን መጠጥ ልተው ነው፣ መቶ ያለብህን ልብስ ይኖራል። ብዙ ነገሮች መቶ ሊኖርብህ ነው። አቀማመጡ ይሁን ሁሉ ማስተካከል ሊኖርብህ ነው። ብዙ ነገሮች ሊኖርብህ ሰው ግን ምን ይላል? መቀነስ የምችለው ሊበዛ ነው። በቃ ትክክል ሆንክ። አሁን ያን ጊዜ ትክክለኛ ማነት ክን አወቅከው። ከዚህ በኋላ ያለው አኗኗርህ በትክክለኛው መስመር ይሆናል። መቶ ያለብህን መደመር እኮ ዝም ብሎ እያንዳንዱን ከየቦታው እንዲህ ማጋፈፍ እኮ አይደለም። ግን ሙከራ ማድረግስ አይጠበቅም? ማለት ለምሳሌ አንድ እዚህ የጋበዝኳቸው እንግዳ ያሉ ፕሮፌሰር ህዝቅያስ አሰፋ የሚባሉና ና በዓለም አቀፍ ደረጃ በዚህ በሰላምና በግጭት አፈታት ላይ ብዙ ልምድ ተሞክሮ ያላቸው ናቸው። ሲጀመር ሲጀመር ወደ መደመር አስተሳሰብ ሲመጣ ያለፉት 27 ዓመታትን አጥፍቷል የተባለ አካልም እንኳ ቢኖር እሱም ሌላ ጥናት የሚጠይቅ የጋራ የጋራ ጉዳይ መሆኑ እንደተጠበቀው ነው። አጥፍቷል ብለን የምናስበውንም አካልም በማይሳተፉበት ሁኔታና እነሱም የመፍትሄው አካል በማይሆኑበት ሁኔታ ላይ የትኛውም አይነት ግጭት ተፈትቶ ዓለም ላይ አያውቅም የሚል ነገር ነግረውናል እና ቢያንስ ይሄን ሂደት ተሄዶ ነው ወይ የዛ ምርመራ ውጤት? ይሄ የፓርቲው ሰዎች መካከል አንዱ ስላልሆንኩ ደንበኛ የፓርቲውን የሄደበትን ልነግርህ የምችልበት እድል የለኝ። ከማውቀውና ካለኝ መረጃ ግን ከመጀመሪያው ከፓርቲው ውህደት ጀምሮ ከመደመር ሀሳብ ጀምሮ ከለውጡ በፊትም ጀምሮ ይሄ ሲቀነቀን የነበረ ነው። ከዛ በኋላ ለውጡ ከመጣ በኋላም ኢህአዴግ ጠቅላላ ጉባኤ አድርጎ ያውቃል፣ የማዕከላዊ ኮሚቴ ስብሰባ አድርጎ ያውቃል፣ የስራ አስፈጻሚ ጉባኤ ሰብጎ ያውቃል። እነዛ ጉባኤያት ላይ ለምሳሌ መደመር መጽሐፍ አሁን ባለበት ትልቅ መጠን ባይሆንም የእነዛ ሀሳቦች በጽሁፍ ሆነው ቀርበው የፓርቲው ሰዎች ውይይት እንዳደረጉባቸው የመግባባት ሀሳቦች ላይ እንደደረሱባቸው ለዝርዝር ጥናት እና ዝርዝር ሁኔታ እንደመሯቸው መረጃው አለ በማውቀው ልክ እኔ እንዲያውም ይሄኛው አሁን ያለው ለውጥ ትንሽ ለየት ይላል ብዬ የምለው ገሎ መቃብር ላይ የመቆም የኢትዮጵያ አብዮቶች ጠባ ያለ እንትን የምናደርገው እንትን መቃብር ላይ ነው እንትን የምናደርገው እንትን መቃብር ላይ ነው የሚል ሁልጊዜ መቃብር ላይ ቤት ካልሰራን የማንረካበት አካሄዳል አሁን ቢያንስ እየተፋጩም እየተጋጩም እየተሰበሰቡ ምን እያሉም እየተነጋገሩ ነው የመጡት እየተንገጫገጩም ቢሆን ይሄ ለእኔ አዲስ ልማድ ነው። አዲስ ልማድ አንተን ይቃወመኛል ብለህ ከምታስበው ከኔ ጋር ላይ ቀጥላል ይችላል ወይም ከሱ ጋር ላልቀጥል ይችላሉ። ከሚባባሉት መግለጫ እየተወጣጡ ከሚወራወሩት ሆነው አንድ ጉባኤ ላይ ለመሰብሰብ መምጣት ለእኔ አዲስ ልማድ ነው። እንዲህ ብንለምድ ኑሮ በስልሳ ስድስቱ እንዲህ ብንለምድ ሆኖ 67 ቀይ ሽብር ዳ ሽብር ነ መኢሶን እየተጨቃጨቁም ቢሆን ምን እያሉም ቢሆን አንድ መድረክ ላይ የመጨቃጨቅ ልማድ፣ አንድ መድረክ ላይ የመምጣት ልማድ ኖ ቢሆን እሱ ባህል ሆኖ መቀረፍ ያለበት ተቀርፎ ተቀርፎ ጥሩ የዲሞክራሲ ባህል ላይ አሁን እንደርስ ነበር። እና ሂደቶች የምትፈልገው ብቻ አይደለም የሚሆኑት በተለይ ደግሞ የህብረት የአንድነት እንደዚህ አይነት ነገሮች ሁሉም ሰው ተመሳሳይ አንተ ተመሳሳይ ከበሮ ስለመጣ ሁሉም በተመሳሳይ ሁኔታ አያሸበሽብልህም ወይስ እስክስታ አይመታልህም ከዚህ እንትን የሚወጣ ከዚህ የሚቀላቀል አዲሱ ነው የሚመጣ ከነበረው የሚቀር ይሄ ሂደት ነው ያ እንደ መጥፎ መታየት ነው የሌለበት በአጭር ቋንቋ ሲቀመጥ ከቅዳሜው የመደመር ምረቃና ከማክሰኞ የህዋት መግለጫ መሀል ላይ ቆመ እንደ አንድ አማካሪ ምን ይታያል ተስፋው ወይስ ምንድን ነው ስጋት ምን ልታማክር አሰብክ? የሆነ እኔ አሁን ለምሳሌ ምንም አልታያለኝ። እኔ ግን የሚታየኝ ይመስለ መሆን የማይቀሩ ሁለት ክስተቶች አሉ። መሆንም በቃ አብረው ሊሄዱ የማይችሉ ከሁለት አንዱ ብቻ መሆን ያለባቸው ክስተቶች አሉ። አንዱ ድርጅቶቹ ከዚ በፊት እንደለመዱት ስናደርግ ነበር እንደሚሉት ተግባብተው ተመቻምቸው መደመርን ይዘው ወደ ሂደቱ ይሄዳሉ። ካልሆነ ደግሞ አዲሶች ይገቡና ልክ አንድ ትልቅ ብርጭቆ መሀል እጅህን ብትከተው አዲሱ እጅህ ይገባና ነባሩ ውሃ እንደሚወጣው ከመሀል ደግሞ የሚወጡ ይኖራሉ። ይሄ የሂደት ውጤት ነው። ግድ ሁል ጊዜ እኮ እንደዚህ መሆን እንዲያውም እኔ በዓለም ላይ ረዥም ዘመን ግንባር ሆኖ የቆየ ኢህአዴግን የሚስተካከለው ፓርቲ ያለ አይመስለኝም። እስከ ዛሬም ይሄ ነገር ማለፍ ነበረበት ለነገ ለነገ ለነገ ለነገ እየተባለ ነው ነው እስካሁን የደረሰው እና የሆነ ቦታ ላይ ለይቶ ቁርጦ ታውቆ፣ ያው ሞቱ ይሻላል ቁርጦ የታወቀው እንደተባለው ያው ቁርጦ ታውቆ አንድ ነገር መሄድ ነው የሚሻለ ለእኔ። ይሄም ጦርነት እስካላስነሳ ሌላ ነገር ውስጥ እስካልገባና በቃ ይሄን መል ብቻዬን ነው መሄድ ያለብኝ ካለ ጤናማነት ነው። አይኛ ደግሞ ከነገ ጋሁን አንዱ ነን የምንሄደው ከተባለ ጤናማነት ነው። እሺ፣ እንግዲህ ይሄንን ሀሳብ ይዘን አሁን የሰጠኝን ምላሽ ይዘን ነብሳቸውን፣ ይማርና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዜና እረፍትን ተከትሎ የተለያዩ ሰዎች አስተያየት በሰጡበት አንድ ጽሑፍ ላይ ያንተም ለህትመት በቅቶ ነበርና ምንድነው ብለህ እዛ ላይ መልስ የሰጠው? በተለያዩ ሚዲያዎች ስለ አቶ መለስ ሕመም ከዚያም አልፎ መሞታቸው ቀደም ብሎ ስሰማ መጨነቅህን ነው የሚጠቅሰው ከዛም ከሕመማቸው ተሽሏቸው ያለፉትን ሀያ ዓመታት ስህተቶች ራሳቸው ያርሙታል ያለፉትን ሀያ ዓመታት ጥንካሬዎችም በግለሰቡ ላይ ሳይሆን በስርዓት ላይ ያስኬዱታል ብዬ አምን ነበር፣ ግን አልሆንም ማለት ተመልክቷል። እዚህ ጋር ቀደም ሲል ከጠቀስ ለምሳሌ በስርዓት ላይ ማለት አሁን እኮ ብዙ ስራዎች እዛው እናንተ ቤተ መንግስት ያላችሁት ካልሆናችሁ በስተቀር በሚኒስትሮች ምክር ቤት ደረጃም እንኳን የሚታይ ስራ እያየን አይደለም። እንግዲህ ለአቶ መለስ የተመኘኸውን ይሄን ማማከር ለምን ተሳነ? አሁን በአጠቃላይ በግለሰብ ላይ አንደኛ ኢትዮጵያ ፕሬዚዳንሺያል ስርአትን አይደለም ምትከተለው፣ ፓርላሜንታዊ ነው። ስለዚህ በስርአት ላይ በስርአት ላይ ያስኬዱታል ብዬ አምን ነበር ያልከውን ነገር ያለፈው አሁን ለውጥ መጣ ከተባለበት ጊዜ ጀምሮ በስርአት ላይ መሰረት ያደረገ ነገር ብዙም እየታየ ስላልሆነ ምን ነው ለሳቸው የተመኘውን ክቡር ጠቅላይ ሚኒስትሩ ዶክተር አብይን ማማከር ተሳ ነው የሚል ነገርም ይነሳል። ና ከዚያ አኳያ ነገሩ እንዴት ታየዋለ? ከግለሰብ ሰብ እና የወጣ ስርአት እንዲመጣ ለማድረግ አንዳንድ ጊዜ ወሳኝ የሆኑ ሰዎች ድሮ ተሰሚ የሆኑ ሰዎች ሲያደርጉት የማስፈጸም አቅማቸው በጣም ትልቅ ስለሚሆነው ነው ላቱ መለስን ተመኝቼ የነበረው የማስፈጸም አቅማቸው ተሰሚ ስለሆኑ በወቅቱ ስልጣኑም ስለነበራቸው ቢያዙም ቢያደርጉም የሚችሉ አቅም ስለነበራቸው እሳቸው አሻግረውን ቢሆን ኑሮ በአንዳንድ የምስራቅ እስያ ሀገሮች እኮ በጣም ጠንካራና ወደ አምባገነንነት የሚጠጉ መሪዎች ናቸው ሀገሮችን አሻግረዋቸው የሄዱት ኢኮኖሚውን አደላድለው ስርዓት አደላድለው መሄድ የቻሉት ልክ እንደዛ ማድረግ ይሻል ነበረ ከሚሞቱ ይልቅ በመሞታቸው ነው አንዳንድ ሰው ሲደሰት የነበረው በወቅቱ። እኔ ግን አንድን ሰው ይሄ ቅድም ገለን መቃብሩ ላይ የምንሰራው ስራ ብዙም ከድሮ ጀምሮ የሚጠመኝ ነገር የዳንኤል ክብረትን አውሪያዊ ጠባይ እንዴት ቀድመን አላወቅ ነው። እንደ ሌሎች ሰዎች ዳንኤልን ዲያቆን የተሰኘውን ተሳቢ ጨምሬ ለመጥራት አልደፍርም። ምንትዛ ላይ መሰላችሁ ዘመንፈስ የተሰኘ ጸሐፊ ፕሮፌሰር እንድሪያስ እሸቴን አንተ ሊለው አንቱ ግራ ገብቶት ሰኔ 1985 ዓመተ ምህረት ሙዳይ መጽሔት ላይ የሚከተለውን ጽፎ ነበር። የተከበሩ እንዳልሎ ህዝብ በይፋ የሚያውቀውና ፀሐይ የሞቀው ስልጣን ያሉት መሆኑን አላውቅም። ጓድ እንዳልሎ ከሶሻሊዝም ጋር ቁርጥ ያለ ጠብ እንዳለዎት ካንደ በት አረጋግጫለሁ። ፊት አውራሪ ወይም ቀኛዝማች እንዳልሎ ለኢትዮጵያ ክብር ሲሉ ባርበኝነት የተዋጉበት ወቅትና ግንባር ለመኖሩ በመጽሐፍ ያነበብኩት ወይም የሰማሁት ነገር የለም። ታጋይ እንዳልሎ ባለ ስምንት መስኮት ላስቲክ ጫማ ወይም ኮንጎ ተጫምተው ቦምብና ዝናር በወገቡ ሸብ አድርገው ታጣፊ ክላሽ አንግበው ሲሯሯጡ አላይሆተም። ስለዚህ ከፋም ለማም በዚያው በሚጠሩበት ወዲያ ወዲህ በሚሉበት ለዚህ በበቁበት አካዳሚያዊ ማዕረጎ ፕሮፌሰር እያልኩ ልጠራዎት ወስኛለሁ። ፕሮፌሰር መስፍን ወልደ ማርያም አዳፍኔ ፍርሃትና መክሸፍ ሲሉ በ2007 ዓ.ም ባሳተሙት መጽሐፍ ከገጽ 222 እስከ 230 ዳንኤል ክብረት ድቁና የማይገባው መሆኑን ጠቅሰው አቶ እያሉ ስለ ክሽፈቱ ጽፈዋል። እኔም የዳንኤልን የጥላቻ ንግግር፣ ጭካኔ፣ ቅጥፈትና ገዳይ አንባሪነት የዲያቆን ግብር ባለመሆኑ የተከበረውን ስም ላለማጠየም ስል ተሳቢውን አሽቀንጥሬ ጥየዋለሁ። ማሩኝ ጌቶች። ዳንኤል የመጫኛ ነካሽ ልጅ ነው፣ የነጋዴ ማለቴ ነው። በእርግጥ ክብረት ብርሃኔ የዳንኤል አባት የሲራራ ነጋዴ ስላላይደሉ አፈር ላይ ነክሱ ይችላሉ። ዳንኤል ደሴ ተወለደ እንጂ ኦሳ ተራራ ላይ ፍቅር አልተማረም። አዝዋ ገደል ላይ ሰው መውደድ አልለመደም። ጀሜ ኮረብታ ላይ ሰውነትን ሰው መሆንን አልቀመሰም። አይጠየፍ አዳራሽ ላይ ደግነት አልሸመተም። ዳንኤል ባህር ዳር ተማረ እንጂ ጣና ሐይቅ ላይ የጎጃሞችን ልብ አላገኘውም። ዳንኤል ሸገር የዘለቀው ለትምህርት ነው። ዳንኤል በደርግ ውድቀት ዋዜማ ብላቴ የወታደር ማሰልጠኛ ገብቶ የደርግን እስትንፋስ ለማሰንበት አስቦ ነበር። አልሆነም። ወያኔ ቀደመችውና በሞያሌ በኩል ወደ ኬንያ ፈረጠጠ። ወያኔ አዲስ አበባን ከተረከበች በኋላ ዳንኤልና ጓደኞቹ ከኬንያ የኮንትሮባንድ እቃ የጎማ ጫማና የፕላስቲክ እቃዎች ይዘው ለአዲስ አበባ ሕዝብ ከተፋሉለት። ይህ የሆነው በወያኔዎች ሁንታ ነው። ለዚህም ዳንኤል የህወሀት ሰዎችን ከወገቡ ጎንበስ ብሎ ማመስግኗል። የጫማውን ታሪክ መነሻ በማድረግ ከደርግ መንግስት ውድቀት በኋላ በኢትዮጵያ የመጀመሪያው ጫማ ነጋዴ ዳንኤል ክብረት ነበር ማለት ይቻላል። በእርግጥ የጫማ ንግዱም አልዘለቀም። አዲስ አበባዎች የነጋዴ ደንበኛና መሪ አይበረክትላቸውም። ዳንኤል ሸገር እንደገባ ደርግን ለማሰንበት አቋርጦት የነበረውን የኮሌጅ ትምህርቱን ቀጠለ፣ ተማረ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተመሰረተውን ማህበረ ቅዱሳንን ካቋቋሙ ሰዎች አንዱ በመሆኑ ወደ ቤተ ክርስቲያኗ ቀረብ ብሎ ወግና ታሪክ በመጻፍ መተዳደር ጀመረ። ማህበረ ቅዱሳን ሀብት ብቻ አይደለም የፈጠረለት፣ ከስር በፎቶ የምታዩትን ጽላት ጌታቸው የተባለች ሚስቱን ጭምር እንጂ። ዳንኤል አግዮስ ስትመት ስራ ድርጅት የተባለ የንግድ ድርጅት በማቋቋም የሀብት ካዝናውን አሰፋ። መምቱ ነው ወደ ዋናው ጉዳይ ስገባ ጥንት እለት ገና የናዚዝምን መንገድ ሳይከተል የአብይ አህመድ እልፍኝ አስከልካይ ከመሆኑ በፊት ብልጽግናን እንደ ግል አዳኝ አብይን እንደ ሙሴ ከመቁጠሩ በፊት የጽሁፎቹ አንባቢ ነበርኩ። በአካል ግን አላውቀውም። ዳንኤል ክብረትን በአካል ያየሁት ሚያዝያ 28 ቀን 2009 በደብረ ማርቆስ ከተማ የደራሲ ሐዲስ አለማየሁን ሐውልት ለማስመረቅ በመጣበት እለት ነበር። በወቅቱ አብሬው ፎቶ ለመነሳት ከሰዎች ጋር የተጋፋሁትን ጉልበት ለሌላ ስራ ብጠቀመው የሀገራችንን ምጣኔ ሀብት በማሳደግ የፊታውራሪነት ማዕረግ የሚሸለሙት ጎራ በተመደብኩ ነበር። ዳንኤል ቤተመንግስት ዘው ብሎ ከገባ በኋላ ህዝብ የሰጠውን ግዴታ ትቶ የአብይ ዜና መዋዕል ጸሐፊ ሆነ። ይህ ብቻውን ባልከፋም ነበር። ወልዶ ያሳደገውን ህዝብ ሺሻው ጃር ሺሻው ጃው ይሳ እያለ በመሳደብ አካሉን እና ነፍሱን ለገዳዩ ቡድን አሳልፎ ሰጥቷል። ብዙ ጊዜ ዳንኤል ክብረት ግን ምን ነክቶት ነው? አብይ ምን አስነካው? ወይስ ድሮ አናውቀው ነበር የሚሉ ጥያቄዎችን ለራሴና ለጓደኞቼ እጠይቃለሁ። ዳንኤል የሰርጓድ የሰርጓደሮች ስብሰባ በሚለው መጽሐፉ አንዳንድ ሰዎች ሳያሸንፉና ሳይገዙ ሸፋፍኖ የተወጣባይ በአመድ እንደተዳፈነ ሳት ተደብቆ ይቆይና አመቺ ጊዜ ጠብቆ እውነቱ ይገለጣል ይለናል። ዳንኤል ራሱን ነው በመጽሐፍ የነገረን። ዳንኤል የራሱን ጠባይ ደረጃ ራሱን ባስነበበን አራቱ ጠባይ እርከኖች ብንመዝነው እንስሳዊ የተሰኘ የጠባይ እርከን ላይ ተወሽቆም እናገኘዋለን። እንደ ዳንኤል ገለጻ እንስሳዊ ጠባይ ማለት ከአእምሮ ይልቅ ጥርስና ጉልበት ማሰራት፣ ገድሎ መርካት፣ እንደ ሽብር እና ማስፈራራት እንደ ሕዝብ ማስፈጸሚያ መቁጠር ማለት ነው። ንጹሐንን በመግደል ወደር ያልተገኘለት ኦህዴድ መራሹ ያብይ መንግስት አውሬያዊ ድርጊቱን የሚፈጽመው እንደ ዳንኤል አይነት ሰዎችን የዓላማው ደጋፊ በማድረግ ነው። ስለዚህም የዳንኤል እንስሳዊ ጠባይ በቤተክርስቲያን አገልጋይነትና ጸሐፊነት ስም ተደብቆ አመቺ ጊዜ ሲያገኝ የአብይ አህመድ እልፍኝ አስከልካይነት ሲመደብ የመጣ ነው። ስልጣን መሻትን ልኩን ሲያልፍ መልካም አይደለም። ዳንኤል ለትልቅ አሳትንሽ መያዣዎች የሚለወቅ መጣጥፉ ለንጉስነት ብትጸልይ ቢያንስ ለጭቃ ሹምነት አታጣም በማለት የስልጣን መሻቱን ከፍታ ነግሮናል። በዳንኤል ቤተ መንግስት ደጅ ላይ ቆሞ የስልጣን ምጽዋት በጠየቀባቸው ወቅቶች አያሌ የታሪክ ንቅለ ተከላ አድርጓል። የታሪክ ንቅለ ተከላው ግቡ ሰሞንኛ ባለስልጣናትን አስደስቶ ወንበር መጋራት ነው። ለነገሩ ዳንኤል ክብረት የበጎ ሰው ሽልማትን ለፖለቲካ ስልጣን መጨበጫ እንደ ጉቦ ይጠቀሙበት እንደነበር የሚታወቀው በ2010 ዓመተ ምህረት የተካሄደውን የበጎ ሰው ሽልማት ከፖለቲከኛው አቶ ለማ መገርሳኪስ ውስጥ ሲከተው ነበር። ሆድ ከህዝብ ቀድሟል። ዳንኤል ኑ ሀገሮን እናዋልዳት የሚል ወግ መጽሐፉ ላይ በተለያዩ የታሪክ አጋጣሚዎች ለአብነት በልጅ ኢያሱ ዘመን በ1996 ዓ ም በአብዮት ዘመን በ1983 ዓ ም ደርግ መንግስት ውድቀትን ተከትሎ ለኢትዮጵያ የለውጥ ልጅ ጸንሳ እንደነበር ገልጾ አዋላጅ በማጣቷ ሳትገላገል መቅረቷን ይነግረናል። እንጀራው ወግ ላይ ያደረገው ዳንኤል በቁጭት ኑ ሀገሬን እናዋልዳት ሲል ተማጸነ። ኑ ሀገሬንና ዋልዳት የሚለውን ጥሪ የሰሙ የዋህ ኢትዮጵያውያን ሀገር ያዋልዳል ብለው ከፊት ቢያሰልፉት ይኸው ሀገራችንን እያስጨነገፋት ነው። ያሳዝናልም። ዳንኤል አራቱ መስጠጻጽራን በሚል የመጽሐፍ የማህበራዊና ፖለቲካዊ ሂስ ጽሁፉ ታሪክ አጥፊ ያላቸውን ሰዎች ዋና ተልእኳቸው የሌላውን ማፍረስ እንጂ የራሳቸውን መስራት ያልሆነ መዝገበ ቃላታቸውን ደምስሰው፣ ናደው፣ አፍርሰው ረጠው ገልብጠው በሚሉ ቃላት የሞሉ በሚል አጥብቆ ይተቻቸዋል። ዳንኤል አንተ የተሰየምክበት መንግስት ዛሬ ምን እየሰራ ነው ቢሉት መልሱን ልብስ ስቀይር ከቤትቸው ወጣሁ የሚል ይመስለኛል። ዳንኤል ከዝናሽ ታያቸው የተረፈ አጥንት ግጦ ማደር ከመጀመሩ በፊት ውሾቹን ተውበሏቸው በሚል ርዕስ አንድ ሸጋ መጣጥፍ አስነብቦ ነበር። በሁለት አጥንት ፈላጊ ውሾች የተነሳው ጠብ ወደ ጎሳ ድብድብ መዝለቁን መነሻ አድርጎ የተጻፈው መጣጠፍ ዓለም ላይ ያሉ ጦርነቶች ሁሉ መነሻቸው ከአጥንት በላይ ማሰብ በማይችሉ ውሾች መሆኑን በአጽንኦት ይነግረናል። ከጊዜያዊ ስልጣን፣ ሹመት፣ ገንዘብ፣ ግብዣና ጭብጨባ ባሻገር ማሰብ የማይችሉ የሰው ውሾችን መገሰጽ መፍትሄ መሆኑን የሚነግረን ዳንኤል ለጊዜያዊ ሹመት ብሎ አገራችን ላይ እሳት ከለኮሰው አብይ አህመድ ጎን መሰለፉ ያስተዛዝባል። ጨፍጫፊውን ኦነግ መራሹን አብይ አህመድን ስለ ኢትዮጵያ ባሰበ ቁጥር እንባ የሚያዘንብ መሪ እያለ በማሞገስ የሚታወቀው ዳንኤል የአማራን ህዝብ ጃርት፣ ድመትና ጃውሳ በማለት የዘር ጥፋት ወንጀል እንዲፈጸምበት አበክሮም ይወተውታል። ጃውሳ ማለት ምን ማለት ነው የሚለውን ለማወቅ የአማርኛ መዝገበ ቃላትን ማገላበጥ አስፈላጊ አይደለም። ነጥቡ ሰውየው ጃዊሳ የሚለውን ቃል ለምን ተጠቀሞ የሚለው ነው። በንጉሱ ዘመን ኃይለ ስላሴ ለማለት ነው። ጎጃምን እንዲያስተዳድሩ ከአዲስ አበባ የተላኩትና አመት ያልሞላ ጊዜ ጎጃም ውስጥ በገዥነት የቆዩት ልዑል ራስ እምሩ ኃይለ ስላሴ ካየሁት ከማስታውሰው በሚለው መጽሐፋቸው ጃዊሳ የሚለውን ቃል ዘራፊና ነፍሰገዳይ ለማለት ተጠቅመውበታል። በኦነጎች ድጋፍ አድራጊነት የደጃዝማች በላይ ዘለቀን ታሪክ ለኦሮሞች አሳልፎ የሰጠውና ራሱን የሻሽ ወርቅ በላይ የልጅ ልጅ አድርጎ የሚቆጥረው ቢኒያም ኃይለማርያም ከራስ በላይ በሚል ርዕስ ባሳተመው መጽሐፍ ጀውሳ የሚለውን ቃል ተጠቅሟል። ዳንኤል ከራስ በላይ የተሰኘውን መጽሐፍ ይጠቅሳታል። ለነገሩ በቀላሉ የሚታለፍ አይደለም። በላይ ዘለቀ ኦሮሞ ነው የሚለውን የእነ አብይ አህመድ ዲስኩር እውነትነት እያጠናከረ ነው። ድልህን ፈልግ ታሪክ አንብበናል ሰምተናልም። ዳንኤል ክብረት ጃዊሳ ሲል ያለ አንዳች ምክንያት አይደለም። ህዝቡ ከህዝብነት ተለይቶ በወንጀለኝነት እና ነፍሰ ገዳይነት ተለይቶ እንዲገደል፣ ሲገደልም ተጠያቂነት እንዳይኖር ከለላ እየሰጠ ነው። ዳንኤል በዚህ አያበቃም። ጃርትና ድመትም ይላል። ሰውየው አማራውን በጃርትና ድመት የመሰለው ለገዳዮችና አጥፊ የዱር እንስሳት እንጂ ሰው የገደሉ እንዳልሆነ የአጥፊ እንስሳት ግድያ የህግ ተጠያቂነት እንደማያመጣም ብርታት እየሰጠ ነው። የሰው ልጅ ህግ አርቅቆ ሞራል ገንብቶ ሃይማኖት አበጅቶ ስልጣኔ ቀመስ ህይወት ከመኖሩ በፊት የደስታ ምንጭ አድኖ መግደል፣ ባላንጣውን ገሎ መሸለል፣ አውድሞ መደሰት፣ ደፍሮ መርካት ነበር። ይህ አውሬያዊ ባህሪ ከዘመናት በፊት ያለ እውነት ቢሆንም ዳንኤል ወገቡን በባላ ደግፎ ሽንጡን በገመድ አስሮ የሚከራከርለት የአብይ ስርዓት ዛሬ መገለጫው ነው። ዳንኤል ክብረት ከገዳዩ ቡድን ጋራ ዱለት ተቋድሷል። የዚህ የፍዳ ዘመን፣ በዚህ የጽልመት ወቅት፣ በምድር በጨለማ ቡልኮ በተሸነፈችበት ዘመን፣ በዚህ ዘመን፣ በዚህ በታነቀች ሀገር ከገዳይ ወገን መሆን ታሪክን ማጠየም ነው። አብይ እንኳን እንደ ጲላጦስ ከደሙ ንጹሕ ነኝ ቢል እንደ መንግስቱ ኃይለማርያም እንኳ ሰው ዝምባ አልገደልኩም ሊል አይችልም። ለምን ቢሉ አፈ ንጉስ ዳንኤል ምን ይናገራል? ዳንኤል ጆተኒ ነው። ሳንቲም ኪሱ ውስጥ ከተጨመረለት ያልሆነውን ሆነ የሆነውን አልኮነም ለማለት የሞራል አጥር አያግደውም፣ አጥሩን ይዘላል። ዳንኤል በህወሓት ዘመን መቀሌ የተመላለሰ መወድስ ሲያቀርብ ነበር። ዳንኤል የካቲት 26 ቀን 2009 ዓ.ም ምህረት የእንዳ ኢየሱስ ምሽግ ከቴጌ ጣይቱ እስከ ዶክተር ክንዲያ የሚል አንድ መጣጥፍ ነበረው። በዚህ መጣጥፍ ውስጥ የህወሓት ሰዎችን ጀግንነት ከነአዱላ አባነጋ ከነቴጌ ጣይቱ የአርበኝነት ተጋድሎ መሳ ለመሳም አስቀምጦት ነበር። እንዲህ ይላል። አድዋን እያከበሩ ጣይቱንና ሚኒሊክን አለማንሳት ማለት የዶጋሊን ድል አንስቶ አሉላ አባነጋን መዘንጋት የህወሓትን መቀሌ እስር ቤት ሰበራ ታሪክ አንስቶ ሃየሎም አሪያን መተው ማለት ነው። ነጥቡ የህወሓት ሰዎች ጀግንነት ማንሳቱ ላይ አይደለም። ይሄ ሰውዬ ህወሓት ከአራት ኪሎ ወደ መቀለ ተሸኘታ አብይ መንበሩን በያዘበት ዘመን እነ ዶክተር ክንድያን ጨምሮ የህወሓት ሰዎችን በሙሉ የሰይጣን አምሳል አድርጎ ሲረግም ቀድሞ ያወደሰበት አፉን አይበላውም። ዳንኤል በአንድ ወቅት አድርጎት በነበረው ቃለ መጠይቅ ጌታቸው ረዳን የሚያመሰግንበት ቃላት እንዳጠረው ይናገራል። ለመሆኑ ጌታቸው ምን ቢያደርግለት ነው ብዬ አስቤ ነበር። ዳንኤል ጌታቸው ረዳን ያመሰግነው የኢትዮጵያ ፕሬስ ድርጅት ውስጥ እንዲሰራ ስላደረገው መሆኑን ተናገረ። የማድነቅ መብቱን አልተጋፋሁም። የአቋም ጥያቄ ነው ያነሳሁት። ሰዎች ሲጨፈጨፉ ሰው ሞቶ የሚያውቅ ኢትዮጵያ ውስጥ ብቻ አይደለም። ኑሮ ተወደደ ሲባል ቅጠል በጨው አማምታችሁ ብሉ ሰው በገፍ ተገደለ ሲባል ጥላን ተክልላችኋለን እያለ በሕዝባችን መከራና ፍዳ ላይ የሚዘባበተው አብይ አህመድን ከጨካኝነቱ ጀርባ የዳንኤል ክብረት ካራ አሳላፊነት ነው። ካራ አሳላፊ ምንድነው? የሚል አይጠፋም። ጥንት እለት በመኳንንት መንደር አሳላፊ የሚባል ማዕረግ አለ። አሳላፊ መኳንንትና ቤተሰቦቻቸው ማዕድ ሲቀርቡ በማዕዱ ዙሪያ ገቡ ለሚያንጃብቡ አገልጋዮች የተሰጠ ማዕረግ ነው። ታዲያ ካራ አሳላፊ ማለት መኳንንት ብርንዶ ሲቆርጡ ካራ ቢላው የሚያቀብል ምስጉን አገልጋይ ነው። ዛሬ ካራ አሳላፊው ቢኖርም ካራው ግን ሚና ቀይሯል። ብርንዶ ሳይሆን አንገት ይቆርጣል። መውጫ ዳንኤል አምልጧል። ቆቅነት የዱር እንስሳ እናትን መርጧል። ለምን ቢባል ከአንዱ ወደ ሌላው መሽከርከር ይችልበታል። ከያኒ ነው። ዶሮ ቆቅ ሆነች አለው። ዶሮ ቆቅ ሆነች ከጆስ ሾለከች ገባች፣ ከጢሻ ውስጥ ወደ ጉራንጉሩ፣ ከአንዱ ወደ ሌላው መሽከርከር ማማሮ